ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ ያለውላችሁ ቤተሰብ። ትናንትና አሌክስ እንደምታውቁት ላይቭ ገብቶ ነበረና እኔም ቪዲዮ ፖስት አድርጌ ነበረ እና ያ ጉዳይ በጣም ብዙዎቻችሁ ጥያቄ ስለፈጠረባችሁ እና በጣም ስለተጨነቃችሁ ቲክቶክ ላይም ዞር ዞር ብዬ እያየሁ በጣም ብዙዎቻችሁ ተጨንቃችኋል እና ለጥያቄያችሁ መልስ ይዤላችሁ ነው የመጣሁት። ማለት ነው እሱ ምንድን ነው ያው እንደምታውቁት አሌክስ በጣም ደብሮት ነበረ። በጣም ከፍቶት ነበረ። ትላንትና እጅግ በጣም ልቡ ተሰብሮ ነበረ። ምንድን ነው ያው እንደምታውቁት አብዛኞቻችን ከአገር ውጭ እምንኖር ሰዎች በሰው መከዳትን እናውቀዋለን። እንትን አደለም፣ አዲስ ነገር አደለም። ገባችሁ? ሁላችንም ያለፍንበት ነገር ነው። በተለይ ደግሞ ከሀገር ውጭ ሁነን ቤተሰብን በቃ የምናውቀውን ሰው እንደዚህ ያደርጉልን እንደዚህ ግዙልን እንደዚህ ያስቀምጡልን ብለን በጣም ብዙዎቻችን በእንደዚህ አይነት ጉዳይ የተበላን የተጎዳን፣ አብዛኛው ማለት ይቻላል ይህንን ያልቀመሰ ይሄ ችግር ያልደረሰበት አለ ብዬ አላስብም። እና አሌክስም እንደዚ አይነት ነገር ነው የገጠመው። ቤተሰብ ያው በሚያምነው ሰው የእኔ በሚለው ሰው እጅግ በም በጣም በቃ በሚያምነው ሰው ነው የተከዳውና፣ እንደዚህ አይነት ደግሞ መከዳት በጣም ከባድ ነው። ቤተሰብ እናንተ ያ ነገር ተደርጎልኛል አለኝ ብላችሁ እየጠበቃችሁ፣ በተቃራኒው ደግሞ የማይሆን ነገር ስትሰሙ በጣም ከባድ ነው እና እኔ ተረድችዋለሁ። ቤተሰብ እኔም ስለደረሰብኝ ተረድችዋለሁ። እንደዚህ አይነት ነገር በጣም ከባድ ነው። ይህን ደግሞ እቺን ነገር ያልቀመሰ አለ ብዬ አላስብም። አብዛኞቻችን በእንደዚህ አይነት ነገር እንትን ተብለናል እና ያ ነው እንግዲህ አሌክስን በጣም በማምነው ሰው ተጎዳው ብሎ ሲያወራ የነበረው በቃ በሚያምነው ሰው በቃ የራሴ በሚለው ሰው እንዲደረግለት የተናገረው በቃ ቃል የተግባቡት ነገር ነበረ። እሱ ያ ነገር ያ ቃል ተግባራዊ እንደተደረገ ነበር የሚያውቀው። በኋላ ላይ ግን ነገሩን ሌላ ሆኖ ነው ያገኘው። እንግዲህ እንደ ተነገረኝ ኢንፎርሜሽን፣ እንዳጣራሁት እና ያ ነገር በቃ በፍጹም እሱ አይጠብቀውም። ላይክ ከዛ ሰው ይህንን ነገር አይጠብቀውም። ቤተሰብ እና በጣም ልቡ እንደተሰበረ እና በጣም እንዳዘነ ነው እየሰማሁትና፣ አይዞክ አሌክስ እንደዚህ አይነት ነገሮች በጣም ያጋጥማሉ። አብዛኞቻችን ያለፍንበትና ያጋጠመን ነገር ነው። እጅግ በጣም ብዙዎቻችን በእንደዚህ አይነት ነገር አልፈናል እና ስሜቱ በእርግጥ ከባድ ነው፣ እጅግ በጣም ከባድ ነው ስሜቱ። ምክንያቱም አንድ ነገር እኛ እንዳለ እየተሰማን እንዳለ እያሰብን ይደረግልኛል ብለን በቃ የምንጠብቀው ነገር ሳይሆን ስቀር፣ ሰዎች ቃላቸውን ሳይጠብቁ ሲቀሩ እጅግ በጣም ልብ ይሰብራል። እውነት ለመናገር በጣምም ያማል። እኛ እንዴት ሁነን ገንዘቡን እንደምናመጣው እኛ ነን የምናውቀው። ከዚያም በላይ ደግሞ ቃል ቃል የሰውን ልጅ ይገላልም ያነሳል። ያ ሰው እንደሚያደርግላችሁ ቃል ገብቶላችሁ ግን ቃሉን ሳይጠብቅ ሲቀር እጅግ በጣም ከባድ ነው፣ ላይክ እውነት አይዶ ነው። እንግዲህ የደረሰባችሁ ታውቃላችሁ። በተለይ አረብ ሀገር ሰው እቺን ያልቀምሰ አለ ብዬ አላስብምና፣ እሱም ተናግሮታል ቤተሰብ። ከዚህ በነገራችን ላይ አሌክስ መጥቶ ያወራው ትላንትናም አንዳንድ ሰዎች አንዳንድ ጠላት ምቀኞች ኮመንት ላይ እራሳ ፈልገ ነው እያሉ ሲጽፉ ነበረ። አንዳንዴ በጣም ነጌቲቭ መሆን ጥሩ አይደለም። አንዳንዴ ፖዚቲቭ መሆን አለብን። መቶ ያወራው እኛ እንድንማር፣ እኛ ከእንደዚህ አይነት ነገር እንደዚህ አይነት ነገር እንትኑ ያልደረሰባቸው ሰዎች ትምህርት እንዲወስዱ፣ አብዛኛው ደግሞ እሱ ጋር በአገር ልጆች ተመልካች ስለሆኑ በእንደዚህ አይነት ነገር እንዳይጠቁ ትምህርት ለመስጠት ያክል ነው ወጥቶ እየተናገረው። በቃ ሰው አትመኑ፣ ከእናታችሁ ውጪ ማንም ሰው የለም። ገንዘባችሁን ለማንም አትስጡ፣ ገንዘባችሁን ያዙ፣ ሰው አትመኑ ብሎ ትምህርት ለሰው ለመስጠት ያክል ነው ወጥቶ እየተናገረው እንጂ ምንም አይነት እርዳታ ምንም አይነት ሰፖርት ፈልጎ አይደለም። ገባችሁ? ይህን ነገር ክሊር ማድረግ እፈልጋለሁ እና ደግሞ ከዴዚ ጋርም መስሏችኋል አብዛኞቻችሁ። ተከዳው በሰው ተከዳው ምን ብሎ ሲያወራ ከዴዚ ጋር መስሏችሁ በጣም ብዙዎቻችሁ እንትን ብላችሁ ነበር። እና ከዴዚ ጋር ምንም የተፈጠረ ነገር የለም ቤተሰብ ምንም ነገር የለም። ከዴዚ ጋር አይደለም ጉዳዩ ከእሷ ጋር ምንም የሚያገናኘው ምንም እንትን የሚለው ነገር የለም። በዴዚ ምክንያት አይደለም። አንዳንዶቻችሁ ጥያቄ ስለፈጠረባችሁ ከዴዚ ጋር ተጣልተው ነው ዴዚ ናት ወይ የከዳችሁ፣ ምናምን ስትሉ ነበር እና ዴዚ አይደለችም። ከዴዚ ጋር ምንም የሚያገናኘው ነገር የለም። ሌላ ራሱ በጣም የሚወደው የሚያከብረው፣ የሚያምነው ሰው ነው እንደዚህ አይነት ነገር የፈጠረበት እና ከዴዚ ጋራ ምንም የሚያገናኘው ነገር የለም። ቤተሰብ ዴዚ ጋራ በጣም ሰላም ናቸው። ምንም ነገር የለም። ያው አንዳንዶቻች አንዳንዶቻችሁ ጥያቄ ስለፈጠረባችሁ ክሊር ለማድረግ ያክል ነው። ከዴዚ ጋር ምንም አይነት ነገር የለም። ደግሞ ባመኑት ሰው መከዳት ያጋጥማል። ቤተሰብ እንዳልኳችሁ በጣም ብዙዎቻችን ባመነቱ ተከርተናል። ግን እንደዚህ አይነት ነገር ያልደረሰባችሁ ሰዎች ትምህርት ወስዳችሁ ማንንም ሰው እንዳታምኑ። ገንዘብ ካላችሁ ገንዘባችሁን በራሳችሁ አስቀምጡ። የሆነ ምንም አይነት ነገር እንዲገዛላችሁ ከምትፈልጉ ገንዘብ ካላችሁ እራሳችሁ ሄዳችሁ ማድረግ ትችላላችሁ። ታማኝ ሰው በዚህ ሰዓት የለም። በቃ በጣም ከባድ ነው እና ከቻላችሁ የምትፈልጉትን ነገር እናታችሁ እንድታደርግላችሁ ማድረግ፣ ካልሆነ ግን ገንዘባችሁን በአካውንታችሁ አስቀምጡ። እራሳችሁ ጋር እንኳን ማስቀመጥ ትችላላችሁ። አሁን ምንዛሬ በየጊዜው እየጨመረ ነው። ገባችሁ? ለእናንተ ጥቅም እንጂ ጉዳት የለውም። በማይሆን ሰው ልካችሁ ገንዘባችሁ ከሚበላ ገንዘባችሁን ራሳችሁ ጋር አስቀምጣችሁ ቢጨምርላችሁ ነው የሚሻለው። አሌክስም ወጥቶ ያወራው ይሄንን እሱ ይሄን ስላጋጠመው ለሌሎቹ ትምህርት እንዲሆን ነው። እሱ ያጋጠመው ነገር ሌሎች ሰዎች ላይ እንዳይደርስ ትምህርት እንዲሆን ነው እንጂ ምንም አለማውራት ይችላል፣ ዝም ማለት ይችላል። ግን ለተከታዮቹ እሱ የደረሰበት ነገር እንዳይደርስባቸው ለማስተላለፍ ነው ወጥቶ ያወራውና ምንም አይነት ነገር ቤተሰብ የእውነት በጣም ከባድ ነው ላይክ እኛ ገንዘቡ እንዴት እንደምናመጣው እኛ ነው የምናውቀው እና ሰው አምናችሁ ምንም አይነት ነገር እንዲደረግላችሁ ገንዘብ አትላኩ ቤተሰብ የእውነት በጣም ከባድ ነው ገንዘብ ካላችሁ እራሳችሁ ሄዳችሁ ማድረግ ትችላላችሁ የእውነት እስኪ ማን ነው ያልተበላ ቤተሰብ በጣም እኔ እንኳን በቅርቤ በጣም ብዙ ልጆች አውቃለሁኝ እንደዚያ አድርጉልኝ ብለው ልከው እነሱ ያ ነገር እንደተደረገላቸው እየተነገራቸው የሰው ነገር እያነሱ ፎቶ እየላኩላቸው ይሄ ያንቺ ቤት ነው ይሄ ያንቺ መሬት ነው እየተባሉ ሲሄዱ፣ ግን በዜሮ የተቀበሏቸው ምንም ነገር ሳይኖር በዜሮ በጣም ብዙ አመት ለፍተው ከምንም ያልሆኑ በጣም ብዙ እህቶቻችን አሉና፣ አሌክስን ወጥቶ የተናገረው ያ ነገር እንዳይደርስ ሰው ላይ ትምህርት ለመስጠት ያክል ነው እንጂ ምንም አይነት እርዳታ ፈልጉ አይደለም። እግዚአብሔር ይመስገን ጤነኛ ነው። ሰርቶ ማግኘት ይችላል። ገንዘብንም ያን ነው ማለት የምፈልገው። እና ጥንቃቄ እናድርግ፣ ሁላችንም ትምህርት እንውሰድ ከአሌክስ። ይህን ነው ማለት የምፈልገው፣ እችን ክሌል ለማድረግ ያክል ነው። ብዙዎቻችሁ ጥያቄ ስለፈጠረባችሁ አመሰግናለሁኝ።